ከዚህ ቤት መንቅሬ ሳላስወጣሽ ምንሽ ነገር ሁሉ እሺ ማለት አለብሽ። ስራ ሲሰራ ስለዋልኩ ደክሞኛል ውጭልኝ። እንዳንቺ ስራ ፈታ አይደለም እኔ። ስራ ፈታሁ? አዎ፣ አንቺ ነሽ። ውጭልኝ። ወል ስራ ግን የቲን እሺ ፍቅር ያልቋል። እንደዛ ከሆነ ወስኑ። እኔም ለሱ ጥሩ ልጅ አዘጋጅለታለሁ። ምን አንዲት ልጅ አለች። ካሌብ የአንቺ መሆን ካልቻለ እሷ ማጣት የለበትም። ምን አይሆንም። ያም ዋል እንደ ቆይ ሰውዩ ዳኒ፣ ተረጋጋ እባክሽ። ተረጋጋት በይኝ አሁን ሳበዛው። ይኸውልሽ ዲና፣ ተደጋጋሚ ጊዜ ረጋ በይ ስልሽ እምቢ ብለሽ ብዙ ነገር አበላሽተሻል። አሁን ግን የሚበላሽ ነገር የለም። ቤቱ የእኔ ነው። ቱታን ጊዜ አትወጣም ብቻ ነው። ዋራ ነገር አለ እኮ እሷ ባለችበት አውሪኝ አንዴ ለፋታ ካሌብም ቀደም ብሎ ስለ ትሁት ይሄን ነገር ሲፈራ ነበር ሲያወራ ነበር። አሁን ቤቱን አግኝቻለሁ ስለምትል ፍቺ ትጠይቃለች፣ ደግሞም የምትመጣው እኛን ከዚህ ቤት ለማባረር ነው ብሎ ከዚህ በፊት ደጋግሞ ተናግሮ ነበር። እና ቲና ደግሞ አሁን ስትመጣ ያኔ ካሌብ ሲያወራ የነበረውን ነገር እያደረገች ነው ማለት ነው። እሷ ስለምንም የምታውቀው ነገር የለም ቤቱ በኔ ስም ነው ብላ ብታስብ ሁሉንም ሰው ከዛ ቤት ማባረር ትፈልጋለች። ግን ከሁሉም ነገር በፊት ደግሞ ካሌብን ፍቺ መጠየቅ ትፈልጋለች ማለት ነው። ዳኒ ደግሞ ስለ ቤቱ ስለሰማ ቤቱ በሷ ስም እንዳልሆነ ስለሚያውቅ እዛ ቤት ያለውን ነገር ሚስጥሩን ሁሉ ስለሰማ ቲናን ደጋግሞ እንድትረጋጋ ቢነግራትም ቲና ደግሞ እሱ ልትሰማው አልቻለችም። በጣም ጠልቸዋለሁ ከሱ ጋር መኖር አልፈልግም ትላለች። ያው እሷ ለእሱ የምትነግረው ቤቱ አሁን በእጃችን ነው ለምን ብዬ ነው ከሱ ጋር ምኖሮ እነሱን የምጠባበቅበት ሌላ ጊዜ የለኝም። ይሄ ነገር ቶሎ እንዲያልቅ እፈልጋለሁ ብላ ከካሌብ ጋር ፍቺ እንደምትፈልግ ራሱ ነግረዋል ተቀምጣለች ግን ዳኒ እንዴት ብሎ ይንገራት? ቤቱ ባንቺ ስም አይደለም ተበልተናል ብሎ ከስረናል ብሎ እንዳይነግራት ሽማግሌው እዛ ጋር አስጠንቅቆታል። ይሄን ሚስጥር ለሳው ከነገርካት የጠየከኝን ብር አታገኝም ብሎታል። ዳኒ ደግሞ ያንን ብር ይፈልጓል ከምንም ነገር በላይ ቤቱ ከእጃቸው እንዳመለጠና ቤቱን እንዳጣ ስለሚያቅ፣ እዚህ ጋር ደግሞ እሱ አንድ ተስፋው ይህንን ብድር ብር አገኛለው ከዛም በኋላ ከየደንጋ ተጋብቼ እኖራለሁ የሚለው ተስፋ ስላለው ይህን ነገር ተናግሮ ያ እድሉ ያ ተስፋው እንዲከሽፍበት አይፈልግም። ና ሽማግሌው ቃል ባስገባው መሰረት ይህንም ሚስጥር ጠብቆ ቲና ደሞ በሌላ ነገር ወይ ደሞ አባብሎም አታሎም ቢሆን ይሄንን ነገር እንድትተውና ለተወሰነ ጊዜም ታረጋግታ ያለውን ነገር ቀስ ብላ እንድታጤ እናግሯታል። ግን ቲና በጣም ተቻኩላለች። ነገሮች ሁሉ እንዲያልቁና ከካሌብ ጋር ተፋታ እዛ ቤት ያሉትን እንዳለ ልታባራቸው ማለት ነው። ሽማግሌው ራሱ የካሌብን አባት ራሱ አሁን ላይ በፊት እንደምታወራው አይደለም። የምታወራው በጣም እየናቀችው በንቀት ነው የምታወራው። እሱም ሲል እንደነበረው ትልቅ ሰው የምታወራ ራሱ አትመስልም ኮ እንዳለው በጣም እየናቀችው መልስ ትመልስለታለች። ያው ይሄንን ነገር የምታረገው አሁን ነገሩ አልቆ ልኛል ቤቱን በእጅ ገብቷል። ስለዚህ ምን ይሁን ብዬ ነው የምንለማመጠው የሚለው ስሜት ውስጧ ስላለ ሽማግሌውንም እየናቀችው ወይ አሁን እዛ ጋር ከተናገዳት፣ ወይ ደግሞ ከተቆጣት፣ እንደውም ከቤቴ ውጡልኝ ለማለትም እንዲቀላት ሁሉንም ሰው ለራሷ ቀደም ብላ ማንም ሰው ሳይነካት ሁሉንም ነገር እየፈለገቻቸው ነው። ከካሌብ ጋርም አልጋ መለየት አለብን፣ ከአንተ ጋር መተኛት አልፈልግም ብላ ያንን ነገር የጀመረችው ራሷ ነች። ያው እሷ እንደ ምክንያት የጠቀሰችው እዛ ጋር እንዴት ነው አንድ ቀን ራሱ የት ጠፍተሻል፣ የት ሄድሽ ብሎ ያልደወልልኝ ብላ ነው እዛ ጋር እንደ ምክንያት ፊት ለፊት ያወራችው፣ ግን ደግሞ ውስጧ እንደዛ አይደለም ያው የመጣችበት ዓላማም ይሄ እንደሆነ ግልጽ ነው። አሁን ተዝናንታ እዛ ፈታ ብላ ያንን መዝናኛውን ከጨረሰች በኋላ አሁን ደግሞ መጥቼ እዚህ ያለውን ነገር ልጨርስ፣ ሰዎቹን ከቤት ላባራችሁና ቤቱን እኔና ዳኒ ብቻ እንኖርበት የሚለውን ነገር አስባን የመጣችሁና ግን በጣም ተቻኮለች። በመጣችሁ የመጀመሪያ ቀን ነው ይሄንን ነገር ለማድረግ የወሰነችውና ሁሉንም ሰው ቀስ እያለች ነገር መፈለግ የጀመረችው ማለት ነው። ካሌብን ስለመፍታት ደግሞ ለዳኒ ከነገረችው በኋላ ለሽማግሌው ለካሌብ አባትም ነግራዋለች። ጠልቼዋለሁ፣ ለእሱ ያለኝ ፍቅር አልቋል፣ አሁን እሱ መፍታት እፈልጋል ያደርጋሉ ብላ ለሽማግሌው ስትነግረው፣ ሽማግሌው ግን ቀለል አድርጎ ነው በቃ ካሉ ደርሾ ችግር የለውም ፍቺው በቃ ለእሱ ሌላ ሚስት እፈልግለታለሁ ሲላት፣ ያ ነገር በጣም አስገርሟት ነበር። እዛ ጋ ሽማግሌው ለምንድነው የምትፈቺው ብሎ እንዲቆጣትና ወይ ደግሞ እንዲለማመጣት እንዲለምናት ፈልጋ ይሁን ባናውቅም ግን ሽማግሌው እሷ የፈለገችው ነች ችግር የለውም በቃ ፍቺ እሱ ሌላ ሚስት ያገባል ሌላ የተሻለችውን እኔ አዘጋጅቼለታለሁ ብሎ ሲነግራት፣ እሷ እዛ ጋ ልትቆጣ የፈለገችው ለካ መጀመሪያም ነው ለልጅ ተጠባባቂ ሚስት አዘጋጅተህለት ነበር ስትለው፣ ሽማግሌው ደግሞ ሰው እንደማይታመን በዚህ ዘመን ሰው ሁሉ በጣም ከሃዲ እንደሆነ እማይታመን ነግሯታል። ግን እዛ ጋር ደብሯታል። እሷ ሽማግሌ ያንን ነገር ሲነግራት ደብሯታልና እሷ ደግሞ ሄዳ ይሄን ነገር የነገረችው ለዳኒ ነው። ሽማግሌው እኮ ሲነግረው እንደዚህ ያለኝ የተሻለች ሚስት አለች እሷን አዘጋጅች ይላታለው ሲለው ዳኒ እዛ ጋር በጣም ደንግጧል። በፊትም ውስጡ የሆነ ጥርጣሬ ስላለ ሽማግሌው ከኤደን ጋር ያለው ቅርበት ስላስፈራው ያንን ነገር ፈርቷል ማለት ነው። ያው እሱ ጭንቅላት ውስጥ የመጣው ኤደን ነጭ። ኤደንም ነግራዋለች፣ እና እሱ አላገባሽ የሚል ከሆነ ልጄን እድርሻለሁ ብሎኛል ብላ ባለፈው ነግራው ነበር ሀሳብ ውስጡ ስላለ አሁን ላይ ደግሞ መታቲና ሽማግሌው ኮ እንደዚህ አለኝ ለካሌብ ሌላ ሚስት አዘጋጅቻለሁ አለኝ ስትለው ዳን የደነገጠው በቃ የኔን ኤደን ነው ለልጁ ለመዳር ያሰቡ የሚለው ነገር በጣም አስደንግጦት ነበር። ምን ሆኖ ነው ይሄ ንቀት ነው እንዴ ነው እንደዚህ የሚለው ብሎ ያ ነገር በጣም እንዳስፈራው ከፊቱ ላይ ያስታውቃል። እቤት መጥቶ ራሱ ሽማግሌውን ሲያወራው ሽማግሌው ካሌብን እድረዋለሁ ሲለው ቀደም ብሎ የጠየቀው እኔም ልጅህ ነኝ ለምን ቀድመህ እኔን አድረኝም ነው ያለው። አሁን እዛ ጋር እሱ ቀደም ብሎ ኤደንን ካገባት ከዛ በኋላ ካሌብ የፈለጋትን ያግባት ግን ካሌብ ከቀደመው ምናልባት እዚህ መሀል ደግሞ የሚፈጠረው ነገር ስለማይታወቅ የእኔን ኤደን ይወስድብኛል የሚለው ነገር ስላስፈራ ሽማግሌውን አሁን ላይ እየጠየቀ ያለው እኔም ልጅህ ነኝና ቀድመህ እኔን ዳረኝ እያለው ነው ማለት ነው። ዳኒ አሁን እዛ ቤት እሱ የሚያውቀው ሁሉን ሚስጥር እንደሚያውቅና ከሰዎቹ ጋር ሆኖ እየሰራ እንደሆነ ነው የሚያውቀው። ያው እሱ የሚያስበው እኔ የቲና ወንድም እንደሆንኩ ነው እነሱ የሚያውቁት ብሎ ነው የሚያስቡ እንጂ ሌላ የቀረውን የእነሱ ሚስጥር እንዳለ እንደሚያውቁ አያውቅምና ለዛም ነው ከእነሱ ጋር ሆኖ አንዳንድ ሚስጥሮቹን ሊያወራ የሚፈልገው። ሽማግሌው እዚህ ጋር ራሱ እሱን እያታለለ ተጠቃለለው እሱንም ደግሞ እየሸወደው እንደሆነ ራሱ አላወቀም። ግን ደግሞ እዚህ ጋር ብሩን ትሰጠኛለ ወይስ አትሰጠኝ የሚለው ነገር አስፈርቶታል። ግን ከዚህ በፊት እሱ ሲያደርጋቸው የነበረውን ነገሮች ሁሉ ሽማግሌው እንደሚያውቅ አያውቅም ማለት ነው። ግን ፈርቶ ጠይቆታል። ሽማግሌው ራሱ መንገድ ላይ ያን የታመምክ ጊዜ ሲፈጠር የነበረውን እንዳለ ታስታውሳለህ? እንዲህ ብሎ መጠየቁ ራሱ የሆነ ሀሳብ ተጭሮበታል። ምናልባት ያን የተፈጠረውን ነገር ከቲና ጋር ስናደርግ የነበረውን ነገር ቢያስታውስስ የሚለው ነገር ስላስፈራው በብሩ ጉዳይ ሽማግሌውን ትንሽ ተጠራጥሮታል ማለት ነው። ግን ደግሞ ሽማግሌው እዚህ ጋር ሊያሳምነው የፈለገው ይ ሚስጥር ከጠበክና ለቲና ካልተናገርክ ብሩን ታገኛለ፣ ከነገርካት ደግሞ ብሩን አጣ በኔ አትዘን እያለው ነው ዳኒ። አሁን እሱ ነገር ነው ያዘው እንጂ በጣም የሆነ ነገር ግልጽ ያልሆነለት ነገር አለ፣ የሆነ ያስፈራውም ነገር አለ። እሱ ደግሞ ሽማግሌው የሆነ ነገር ያውቅ የሆን እንዴ፣ ቲናን እዛ ጋር እንደሸወዳት እኔንም ይሸውደኝ ይሆን እንዴ የሚለው ነገር ነበር በጣም ያስፈራው ማለት ነው። ግን ደግሞ ሽማግሌው እንደ ምክንያት የጠቀሰው እስቲ ምን ታረጋለች፣ ቤቱን ብታገኝ ምን ትሆናለች የሚለው ነገር ልፈትናት ነበር ይሄን ነገር እንደዚህ ያደረግኩት ነው ያለው እንጂ ስለሷ እንደዚህ አውቄ እሷ ነች እንደዚህ ያደረገችኝ ብሎ ያለውን ሚስጥር እንዳለ አልነገሩም። እሱ እንደ ምክንያት እዛ ጋር የጠቀሰለት እስቲ ቤቱን ካገኘ ደግሞ ምን ታረጋለች የሚለውን ነገር ልፈት ትናት ነው ብሎ ነግሮታል። ዳኒ ደግሞ ይሄንን የሽማግሌውን ሰበብ ያመነው ይመስላል ማለት ነው። ሌላው ነገር ደግሞ እሱን በጣም ያስፈራው ነገር ቲና አሁን እዚህ ጋር ሁሉንም ሰው አስገድዳ ከቤት ይውጡልኝ፣ ካሌብንም እዛ ጋር ፍቺ ይፈልጋለሁ ብላ ያንን ነገር ተጋፍታ ብታስገድዳቸው ቤቱ በእሷ ስም እንዳልሆነ ያውቃል እዛጋ ደግሞ ሰዎቹ እውነቱን ነግሯት ቤቱ እኮ ባንቺ ስም አይደለም፣ እንደውም አንቺ ከዚህ ቤት ውጭ ልም ብሎ እሷን ካባረሩት ያውሱ እንደ ወንድሞ ሆነው ነው እዛ ቤት የገባው ያኔ እሱ መውጣቱ አይቀርምና እቺ የብድር እቺ የአራት ሚሊዮን ብር ብድር የጠየቃት ያቺ ነገር ትቀርብኛለች የሚለው ነገር በጣም ስላስፈራ ነው። አሁን ላይ ቲናን ደጋግሞ እረፊ፣ ይሄን ነገር ተረጋጊ፣ እስቲ አትቻ ኮይ እያለ እሷን እያስጠነቀቃት ያለው ማለት ነው። እሷ ግን ምንም ልትሰማው አልቻለችም። ዳኒ ግን ይሄ ነገር በጣም አስፈርቶታል ማለት ነው። አንደኛ ቤቱን አጥቷል፣ እዛጋ ጋር በእሷ ችግር በእሷ ስህተት ምክንያት ቤቱን አጥቷል። ዛሬም ሲነግ ሲያደርጋት የነበረው እኔ ስነግርሽ እምቢ ብለሽ ብዙ ነገር ስትቻኮይ አጥፍተሻል ብሏል። ግን ያንን ነገር ምን እንዳያጠፋች አልነገራትም። እሷ በቃ እሱ የሚላትን ነገር ቀስ ብላ በልቦ አታዳምጥም። ግን እሱ በአንዳንድ ንግግሮች ውስጥ ሊነግራት ይፈልጋል። ዛሬ የሚያላት ስትቻኮይ እኮ ብዙ ነገር አጥፍተሻል ብሏታል። እሷ ግን አልሰማችሁም ማለት ነው። አሁን ደግሞ ስትቻኮል አንዴ የቤቱን አስመልጣናለች። አሁን ደግሞ ስትቻኮል ይህን የብድር ብር ታሳጣኛለች የሚለው ነገር በጣም ስላስፈራ ነው። አሁን ላይ እሱ በጣም አጣብቂኝ ውስጥ ገብቷል። እሷንም እዚህ ጋር ያባብላታል። እረፊ እስቲ ተረጋጊ፣ አትቻኮይ፣ ቀስ ብለሽ ነገር ነገሮችን አድርግ እያላት ነው። እዛ ጋር ደግሞ ካሌብ ጋም ሄደው እንደ ወንድሟ ካሌብ ለምንድነው የማትረጋጉት? ለምንድነው የማትታረቁት ብሎ እሷ ያላለችውን ነገር እኔ ኮ ካሌብን ወደዋለሁ፣ ከካሌብ ውጭ መኖር አልፈልግም ብላኛለች ብሎ እሷ ያላለችውን ነገር እዛ ጋር ፈጥሮ መጥቶ ለካሌብ እየነገረው ነው። ካሌብ ግን እዛ ጋር እየተወነበት ነበር። እውነት ነው እንዴ ትወደኛለች እንዴ? ለካ የናፍቆቷ እንደው የምትናደድብኝ ለምን ያልደወለልኝ ብላ የተናደደችብኝ ለእኔ ካላት ፍቅር የተነሳ ነው ብሎ ለሱ ካወራው በኋላ ዳኒ እንደወጣ ነበር ከት ብሎ ከልቡ ሲስቅበት የነበረው ማለት ነው። አሁን ላይ ካሌብ በአንዳንድ ነገሮች በአንዳንድ ትወናዎች በፊት ላይ እነሱን አይመስልም ነበር፣ ግን አሁን ላይ አባቱንና ትሁትን መስሏል ማለት ነው። መጀመሪያ አካባቢ ከብዶት ነበር ነገሮችን እነሱ ፍለፊት ማስመሰልና ትሁትና አባቱ እንደሚያደርጉት ምንም ነገር እንደማያውቅና ምንም ነገር እንዳልተፈጠረ እዛ እነሱ ፍለፊት መተወንና በፊት ነገሮች ሳይፈጠሩ ለእነሱ የሚያሳያቸውን ፈገግታዎች ማሳየት ከብዶት ነበር፣ ግን አሁን ላይ በጣም ችሎበታል፣ በጣም ለምዶታል ማለት ነው። በተለይ እሱ ከሁሉም ነገር በላይ በጣም እርግጠኛ የሆነው ያኔ የአባቱ እህት እንደ አኩስቶ ሆኖ እዛ ቤት የመጣ ጊዜ ነበር። ሁሉም ነገር ግልጽ የሆነለትና ነገሮች ሁሉ ከልቡ የወጡለት ማለት ነው። የቲናንም ፍቅር ጨምሮ ከልቡ የወጣለት ያኔ ሁሉም ነገር በአይኑ ካየ በኋላ ነው። ከዛ በፊትም እነሱ ሲነግሩት ነበር አባቱ አባቱና ትሁት ነገሮችን ሲነግሩት ነበር። ግን የሆነ ነገር ቢያምን ራሱ ሙሉ ለሙሉ ደግሞ መጀመሪያ በራሴ ማየት አለብኝ፣ እናንተ የምትሉት ነገር ምን ያህል እውነት ነው፣ ምን ያህል ውሸት ነው የሚለውን ነገር ደግሞ በራሴ ማየት እፈልጋሉ ብሎ ነበር። ያኔ እንደ አባቱ እህት እንደ አክስቱ ሆኖ ተሸፋፍኖ እንደማይናገርና እንደማይሰማ በአይኑ ብቻ እንደማያይ ሆኖ ዘቤት ሲያስደስት የመጣውና ነገሮች ሁሉ እዛ ጋር ግልጽ ሆኖለት ከዛ ጊዜ ጀምሮ ቲና ከልቡ ውስጥ ወጥታለታለች ና አሁን ላይ ደግሞ ትወናውን በጣም ችሎበታል። ለዛም ነው እዛ ጋር ዳኒ ሲያወራው እሱ ፊት ለፊት እያስመሰለ እሱም እንደሚወዳት እንደሚያፈቅራት እሷን ማጣት እንደማይፈልግና ና ከእሷ ጋር ምንም አይነት ፍቺ ማከናወን እንደማይፈልግ ነግሮት ዳኒ ከወጣ በኋላ ከልቡ ሲስቅበት የነበረው ማለት ነው። አሁን ላይ ቀጣዩ ነገር ነገሮችን በጣም የሚያከረውና ና ከባድ የሚያደርገው ነገር ኤደን እዛ ቤት የመጣች ቀን ነው። ኤደን ያው ከሽማግሌው ጋር ተግባብታለች። አሁንም ይደዋወላል ዛሬም ሲደባብሉ ነበር። አሁን ቲና መታለች። እዛ ጋር ደሞ ኤደን ዳኒን ፍለጋ ሰቦቹ ናቸው ብላ እነሱን ጥየቃ ከመጣች ቲና ከአሁኑ ራሱ መጠየቅ ጀምራለች። ማን ነበር ለሽማግሌ የደወለችው ሴቷ ማነች ብላ ስትጠይቀው ነበር። ዳኒ ያን ነገር ያልነገራት በራስሽ መንገድ አጣርተሽ ድረሽ ይበን ያላት። አሁን እሷ ኤደን እዛ ቤት ከዚህ በፊት እንደለመደችው እነሱ ሰላም ለማለት ለመጠየቅ ከመጣች ቲና እቺ ሴት ደግሞ ማነች፣ ምን ልፈልግ መጣች ብላ መጠየቋ አይቀርም። ያኔ ነው ነገሮች በጣም ከባድ የሚሆኑት ማለት ነው።